አሰላሙ አሌይኩም ወራህመቱላ ወበረካቱ፣ የሀያቲቱ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ በጣም ደህና ነኝ፣ አልሐምዱሊላ። እንግዲህ እህታችን ያው በባሏ ባሏ ብላ አውርታለች፣ አይታችሁታል ብዬ ነው የማስበው። እቺ እህታችን ወላሂ አሳዝናኛለች፣ ግንም አናዳኛለች ማለት ነው። በራሴ ገባችኋል? ሰው ማንኛውም ነገር እራሱ ነው የሚመስለው፣ ገብቷችኋላ? ቤትሽ ደግሞ የምትመሪው አንቺ ነሽ እህቴ። ወንድ ልጅ ማንኛውም ነገር አንቺ እንዳደረግሽው ይሆናል ብዬ ነው የማስበው። አያያዝሽ ነው ብዬ ነው የማስበው ማለት ነው። አንቺም ደግሞ እዚ ጋ አሁን አራቴ አራት ስጦታ ሰጥቶኛል ብለሽ አውርተሻል ማለት ነው። አራት ስጦታ ሲሰጥሽ፣ እስከዛ እስከሚሰጥሽ ድረስ የት ነበርሽ? ስጦታ ብለሽ ስታስቢው ደግሞ እኔ ወላሂ ነው የምላችሁ ፕራንክ ነው ብዬ ነው የማስበው። ግን በጣም ብዙ እህቶቼና ወንድሞቼ እውነት መስሏችኋል፣ እኔም መስሎኛል። ገብታችኋል። ግን የባልሽ ገበና አደባባይ ላይ ወጥተሽ ስታወሪ ይሄ ቪዲዮ ዛሬ አይደለም ብደልቹም አይደለትም ነገ ልጆችሽ ሊያዩት ይችላሉ ማለት ነው። ገባችሁ። አንድ ነገር ቪዲዮ ስንለቅ ማን ያየዋል? ለልጆቻችን እያሰብን ጥሩ ነገር ነው ወይ አይደለም ወይ ብለን ብናገናዝብ ደስ ይለኛል ማለት ነው። አሁን ያንቺ መምታት ስጦታ ብለሽ አስበሸዋል። ስጦታ ሰጥቶኛል ማረሳው ስጦታ ብለሽ አራት ስጦታ ሰጥቶኛል ብለሽ ደጋግመሽ እያልሽ ነበረ ማለት ነው። እህቴ አራት ስጦታ እስከሚሰጥሽ እንደዚህ እስከሚመታሽ ድረስ እውነት ከሆነ ለምን ጠበቅሹ? የእኔ ጥያቄ ማለት ነው። ሴቶች ደግሞ በእሷ ተምሳሌ ትሆናችሁ ያላችሁ ሴቶች ልትኖሩ ትችላላችሁ ማለት ነው። አገር ላይም ሊሆን ይችላል። በተለያየ ሀገር ስትኖሩ ለምንድን ነው ባሎቻችሁ እስከሚመቷችሁ ለምንድን ነው ዝቅ አድርጋችሁ ራሳችሁን ዝቅ አድርጋችሁ የምሰጧቸው ወላሂ ነው የምላችሁ። ለምንድን ነው የምትኖሩት ለቤታችሁ? እኔ እሱን ፈታችሁ ሌላ ባል ማታገቡ ነው የሚመስላችሁ? ለምንድን ነው ራሳችሁን የማታስከብሩት? በቃ ለምን ለምንድን ነው የማታስከብሩት? በእሷ ተምሳሌት ያላችሁ እህቶች በሙሉ ማለት ነው። ደግሞ አላችሁ ኮሜንት ላይ እኔ ራሱ አይቻለሁ ገብቼ ማለት ነው። ባለቤቴ እንደዚህ አድርጎኛል የኔም ባለቤት እንደዚህ ነው ብላ ቲክቶክ እየሰሩ ነው። አሁን በአንቺ ተምሳሌ ያሉ እህቶች በአንቺ ተከትላ ቪዲዮ ባሌ እንደዚ አድርጎኛል ብለ ቪዲዮ ይሰራሉ ማለት ነው። ለምንስ ጠበቅሹ? እስከሚመታሽ ድረስ እኔማ ካገባሹ በሶስት ቀን ድረስ እንግዲህ በገባች በሶስት ቀን መቶኛል ብለሻል። በአገባሽ ሙሽራ ነሽ እኮ በአገባሽ በሰው ጋር ከአንቺ ጋር የዋሸሹ ነገር ቢኖር ነው ብዬ ነው ማስበው። አንደኛው በአጠቃላይ ማለት ነው የዋሸሹ ነገር ከአንቺ ያጣ ነገር አለ። አንቺ እንደዛ ብለሻል። የአንቺው ደግሞ እዚህ ጋ መቶኛል ብለሽ ተናግረሻል አይደል እንዴ? የእሱ ደግሞ ቢመጣ ለምን መታሃት ቢባል የአንቺ ጥፋት ምን እንደሆነ ደግሞ አይታወቅም። ገብቶሻል። ስለዚህ ሴት ልጅ ደግሞ ወንድ ልጅ ሊያጣ ይችላል። በጣም ብዙ ነገር የሚያጣላቸው ማጣት ነው ቤተሰቡን የሚበጠብጠው ወንድ ልጅ ከሌለው ኪሱ ከሌለው ነው ብዬ ነው የማስበው። ማለት ነው ከሌለ ቤተሽ ከሌለ ቤተሽ የምታውቂው ንብረት አንቺ ነሽ። ስራ ከሌለ ወንድ ልጅ ወተሽ አግዡ ስሪ፣ ለቤትሽ ነው ስሰሪም ለቤትሽ ነው። በቃ ቤትሽ ነው የሚለወጠው። ዝቅ ብለሽ ወጥተሽ ያገኘሹ ስራ ስሪ። ከዛ በተረፈ ግን ክብርሽን ዝቅ አታደርጊ። በቃ ባልሽን ቢመታሽ የቤተሰብሽ ቢነካ ከሆነ ቤተሰብሽ እንደዚህ የሚሰድብብሽ ከሆነ ጥላሽ ውጪ። ለምንድን ነው የምትኖሪው? ከእሱ ጋር ለምን ትኖሪያለሽ? ማትከባበሪ ከሆነ ክብር የሚሰጥሽ ከሆነ ክብር መስጠት ክብርሽ ዝቅ የሚያደርግ ከሆነ ክብሩ ዝቅ ማድረግ ለምን ትኖር ያለሽ ከወንድልሽ ጋር? ወላሂ ይሄ ንግግሬ ማለት ነው እኔ ለአንድ ሴት ብቻ አይደለም፣ ለእሷ ብቻ አይደለም የማወራው ማለት ነው። ያኔ ባላችሁን ቤት ውስጥ የሚያስቸግራችሁ ቤት ውስጥ በቃ ወጪ የማያስቀምጥላችሁ ወንዶች፣ ገባችኋ? በቃ እናንተን ባለሽ ነገር ራስሽን ማጠብቂ ከሆነ ወንድ ልጅ ባለሽ ነገር ራስሽን በልተሽም ሊሆን ይችላል፣ ተቀባብተሽም ሊሆን ይችላል። አንድ ልጅ ወልዳችሁ ደግሞ ስብርብር ብላችሁ የምትቀመጡ እህቶቼ ነው እየነገርኳቸው ያለሁት ማለት ነው። ወንድ ልጅ በቃ ባይኖርሽም እራሱ እንኳን በቃ እንትን ብለሽ ስታሳዩ ነው በቃ ገብቷችኋላ፣ ባላችሁ ነገር ራሳችሁን መጠበቅ። አንዳንድ ሴቶች አላችሁ ማለት ነው፣ አገር ቤት እንደወለዱ እናቶች ስብርብር ብላችሁ የምትቀመጡ ልጆች አላችሁ ማለት ነው። ልጅሽን አስቀምጠሽ ከወለድሽ እንኳን ልጅሽን አስቀምጠሽ ስራ ስሪ። በቂ እንኳን መያመጣ ከሆነ በቂ ኑሮ ከሌለሽ ወተሽ ስሪ። ወተሽ ስሰሪ ደግሞ ማለት ነው ራስሽን ፏብለሽ ታጥበሽ በጣም ብዙ አየር በቃ አየሮች ተለዋውጠሽ ነው የምትገቢው፣ ማለት ነው ገባሻ? እቤት ግን ስብርብር ብለሽ የምትቀመጪ ከሆነ በቃ የትም የምትሄጂ ማንም የማይፈልግሽ ማንም በቃ ይሆን አላለ እንደዛ አድርጎ ነው የሚያዩሽ ወንድ ልጅ ማለት ነው። ስለዚህ ራስሽን አስከብሪ እስከሚመጣሽ አራት ደግሞ አደባባይ ላይ መጥተሽ ራሴ መጥተውኛል ስጦታ ሰጥ፣ ይሄ ስጦታ ነው ለአንቺ ይሄ ስጦታ ነው ለአንቺ መተሽ እዚህ አደባባይ ላይ ልናንጨበጭብልሽ ነው መቶኛል ስጦታ ሰጥቶኛል። ይሄ ስጦታ ነው ግን ፕራንክ። እኔ በነገራችን ላይ ፕራንክ ነው ብዬ ነው የማስበው ይሄ ነገር ማለት ነው። ስለዚህ ሴቶች በቃ ይሁን ራሳችሁን አታ ራሳችሁን አስከብሩ። ራሳችሁን አታስደፍሩ። በቃ ወላሄ ነው የምላችሁ። እየመታኝ ነው እንደ እህቶች አላችሁ የውጪ ብር እንኳን የማያስቀምጥላችሁ ማለት ነው። እሱ ውጭ እየበላ ውጭ በቃ እንደፈለገ እየሆነ እየዘለለ ራሳችሁ ዝቅ አድርጋችሁ የምትኖሩ አላችሁ ማለት ነው። ልጄ ልጅ ከወለዳችሁ፣ ልጆች ልጆቻችሁ በእድላቸው ነው የሚያድጉት። እናንተ አደለም የምታሳድጉት። ወላሂ ነው የምላቸው በእድላቸው ነው የሚያድጉት። በቃ አላህ ነው የሚያሳድጋቸው። ፈጠራቸው አይጥላቸውም። የራሳችሁ ርስቅ ርስቃችሁ በአላህ ነው የእናንተም የልጃችሁ ባላህ ነው ማለት ነው ከሱ ጋር ተለያዩ ያለ በስነሳት የሚኖር ከሆነ ህይወቱ የሚመራ ከሆነ ቤቱ ቤት የሚል ከሆነ ችግር የለውም ሴት ልጅ ያው ወታ ዲናችን ምንድን ነው የሚለው ወታ አት ስራ ነው የሚል ያለው ማለት ነው ስለዚህ እናንተ በቂ ገንዘብ በቂ ኑሮ አንቺ የቤት ኪራይ ብትከፊ እሱ ደግሞ የምግብ ይችል እሱ የቤት ኪራይ ከፍሎ አንቺ ደግሞ የምግብ ብትችይ ለአንቺ ትልቅ ነገር ነው በቃ ወላሂ ነው የምላችሁ። ብዙ ሴቶች ግን አረባ ጋር ለሚሰደዱት ወደው አይደለም፣ በቃ ስምምነት ሳይኖር። አንዳንዴ ባልሽ ሱስ ካለበት አንዳንዴ ባልሽ ሚቅም ሚያጬስ የሱስ አይነት ዘሮች ካለበት፣ ወላ ላዚም አንቺ አትለወጭም። በቃ አትለወጭም። ስግደት ብትመጪ እንኳን አላማ የለሽም። እሱ እየቀለብሽ ነው ባልሽን ወይቅም፣ በቃ አገርም እያላችሁ እራሱ ማለት ነው ባሎቻችሁ ምን እንደሆነ